በጣም የሚደንቀኝና የትምህርቴ ዋና ሀሳብ ዛሬ ይዛችሁት እንድትሄዱ የምፈልገው ነገር አደም ስንት ሁጥባ ነው የተሰጠው ስንት ሁጥባ ነበር የሰጠው አንድ ስንት ነው ወላ ተቅረባ ሀዚህ ሸጀራ እንዳትቀርበው ይሄንን ይሄ ይረሳል ይረሳል ወላ ተቅረባ ሀዚህ ሸጀራ ይረሳል አይረሳም ሸይጣን በአይኑ አይቶታል እነ ሀዛ አእቱውለከ ወሊዘውጅከ ይረሳል አይረሳም አደም አጠፋ። በጣም የሚገርም ነገር ልንገራችሁ፣ ቁርአን ውስጥ ወላሂል አዚም አደም አጥፍቶ አንድ ቦታ አላህ ይወቅሰው፣ ይህን ታውቃላችሁ። አንድ ቦታ አላህ አደምን ሲወቅሰው አናየውም። አንድ ቦታ አልወቀሰውም። አለም አቁል ለኩም አልነገርኳችሁም ወይ? ይህን ዛፍ አትቅረቡ፣ ሸይጣን ለእናንተ ጠላታችሁ ነው ብዬ አልነገርኳችሁም ወይ? ይሄ ነው በቃ፣ ወቀሰው። እና በጣም የሚገርመው ነገር የማይረሳውን ነገር ረስቶ

ከመርሳት ገፍላ እንድንነቃ ነው እረሳው አላህ ኡዝር ሰጠው አንድ ትእዛዝ ተሰጥቶት እሱን እረሳ ማለት መቀበል በጣም ነው የሚቀብደው ይህን ነው ሀሳብ ግን ልበ ሰፊነት ረሕመትን እንድንማር ነው ወለም ነጅድ ለሁ አዝማ ቆራጥ ሆኖ አደምን አላገኘነውም በቃ የሁሉ ነገር ስኬት ቅድም ሲባል ነበር፣ ለቆራጥ አመራርነታቸው ሲባል ነበር አይደል? ቆራጥ የሆነ አመራር ይባላል። በአገራችን ብዙ ጊዜ ፖለቲከኛ ቆራጥ የሆነ አመራር አስተዳደሩ ቆራጥ አመራር ካለ መሻገር ይቻላል። አደም ያልተሻገረበት በወቅቱ ቆራጥነት አተነበት ነው አለ። ምን አጠንበት አለ ቆራጥነት። ረመዳን ከሚያለማመደን ነገር መካከል አንዱ ቆራጥነት ነው። ጉሮሮ ልጠጣ ይላል፣ እኛ ቆራጥ እንሆናለን አይቻልም። ሆድ ልብላ ይላል? እኛ ቆራጥ እንሆናለን አይቻልም። ስጋ ፈቃድ ላይ ምን እንሆናለን? ቆራጥ እንሆናለን። ቆራጥ ከሆንን እመኑ፣ በዱንያም በአኼራም ስቄት ያለው ምን ውስጥ ነው ካላችሁኝ፣ ቆራጥነት ውስጥ ነው። አላህ ሁላችንንም የቆራጥ ባለቤቶች አላህ አድርገን፣ ኡሉል አዝም አላህ አድርገን። ብዙ አጥፍተናል፣ እረስተውት ነው ብሎ አላህ ይለፈን አይሻልም? እረስተውት ነው ብሎ አላህ ይለፈን። እኛም ለሌሎች ኡዝር የምንሰጥ አላህ አላህ አድርገን? እኔም እንዳማረብኝ እናንተም እንዳማረባችሁ አላህ በኸይር ዳግም ያገናኛል። እኛም መተናነጣችሁ እናንተም ፈልጋችሁ አትጡን። ደህና ደሩ። እሺ።